ከላከቻቸው 407 ድሮኖች መካከል 368ቱን ማክሸፉን ገልጾ ከ45ቱ ሚሳኤሎች ውስጥ 36ቱ መመከቱን አስረድቷል። ከነዚህ መካከል ስድስቱ ስካንዳር የሚባሉት ሚሳይሎች መሆናቸውን ገልጿል። ሩሲያ ዛሬ አርብ ይህንን ጥቃት የፈጸመችው በመላው ዩክሬን ሲሆን በተለይ ዋና ከተማዋ ኬቭ ላይ ከፍተኛ የሚባለው ምት መድረሱ ተዘግቧል። በተለይም በርካታ መሰረተ ልማቶች ላይ ጥቃቱ ያነጣጠረ መሆኑን የጠቀሱ ዘገባዎቹ በዩክሬን የሚገኙ ቁጥራቸው ቀላል የማይባሉ የባቡር መስመሮች መቋረጣቸውንም አስረድተዋል። በተያያዘ የሩሲያ መከላከያ ሚኒስትር ባወጣው መግለጫ ዛሬ መጠነ ሰፊ ጥቃት ማከናወኑን አስታውቋል። በመግለጫው የኬቭ መንግስት ለፈጸመው የሽብር ጥቃት መልስ የሚሆን በምድር በአየርና በባህር የሚወነጨፉ ሚሳኤሎችንና ድሮኖችን ተጠቅመን እርምጃ ወስደናል፣ ሁሉም ኢላማዎቻችን ወታደራዊ ናቸው ብሏል። ይህ በእንዲህ እንዳለ የአሜሪካ ፕሬዚዳንት ትራምፕ ትናንት ባደረጉት ንግግር ዩክሬንና ሩሲያ ወደ ሰላም ከማምጣት ይልቅ ትንሽ ጊዜ እንዲዋጉ መፍቀድ የተሻለ ሊሆን ይችላል ማለታቸው ይታወሳል። የቱርኩ ፕሬዚዳንት ረሲብ ጣይብ ኤርዶጋን ለ1446ኛው የኢድ አልአድሃ አረፋ በዓል የእንኳን አደረሳችሁ መልእክት አስተላልፈዋል። ፕሬዚዳንቱ በመልእክታቸው በዓሉ ለሀገራችን ለህዝባችንና ለመላው የሰው ዘር ሁሉ መልካም እንዲሆን ተመኝተዋል። ፕሬዚዳንት ጣይብ ኤርዶጋን የአረፋ በዓል ምክንያት በማድረግ በመላው የቱርክ ዜጎች እንዲሁም ለሁሉም የቱርክ ወዳጆች እንኳን አደረሳችሁ ብለዋል። በተጨማሪም ፕሬዚዳንቱ በሀጂ ወቅት የቱርክ ተጓዦችን ጸሎት ሲመሩ ከነበሩት የቱርክ ሃይማኖታዊ ጉዳዮች ዳይሬክቶሬት ኃላፊ ዲያኔት ሊኤርባስካ በስልክ ተነጋግረዋል። በዚህም በሳውዲ አረቢያ መካ ከተማ ሀጂ ለሚያደርጉ ሀጃጆች መልካም ምኞታቸውን ገልጸው ሀጂ ያደረጉ ሙስሊሞች ሁሉ ዶአቸው ተቀባይነት እንዲያገኝ እመኛለሁ ብለዋል። ሶሪያውያን የበሽር አልአሳድ መንግስት ከወደቀ ወዲህ የመጀመሪያውን የኢድ አልአድሃን በዓል በደማቁ ህዝባዊ ዝግጅቶች አክብረዋል። በሺዎች የሚቆጠሩ ሰዎች በደማስቆ እና በሌሎች ከተሞች በሚገኙ ገበያዎች፣ መስጊዶችና አደባባዮች ተሰብስበው ደስታቸውን ገልጸዋል። በደማስቆ የአልሃሚዲያ ገበያ በበዓሉ ዋዜማ በሰው ተጨናድቆ የነበረ ሲሆን ነዋሪዎችም የደመቀና የበዓል ስሜት እንደነበራቸው ተናግረዋል። ሰላማችንን አግኝተናል፣ በዓሉ ከቤተሰባችን ጋር በደስታ አክብረናል፣ ምስጋና ለፈጣሪ ሲሉ ለሶሪያ ቴሌቪዥን አስተያየታቸውን የሰጡ በርካታ ናቸው። ጣቢያ ያነጋገራቸው ሰራዊያን እንደገለጹት አገሪቱ ከ13 ዓመታት የእርስ በርስ ጦርነት በኋላ ራሷን በምትገነባበት በዚህ አስቸጋሪ ኢኮኖሚ ወቅት የሰዎች መጨናነቅ በግብይትና በማህበራዊ እንቅስቃሴዎች ላይ መነቃቃትን ያሳያል። ልብሶች፣ መጫወቻዎች እና ጣፋጮች ከፍተኛ ተፈላጊነት የነበራቸው ሲሆን የሱቅ ባለቤቶችም ከቀደሙት ዓመታት ጋር ሲነጻጸር በሽያጭ ላይ ጉልህ መሻሻል መኖሩን አስታውቋል። የልብስ መሸጫ ሱቅ ባለቤት የሆኑት ኢማድ አልዘይን የዘንድሮ በዓል ሰላማዊና የኢኮኖሚ መነቃቃት የታየበት በመሆኑ ይለያል ሲሉ ተናግረዋል። በበሽር አልአሳድ መንግስት ለእስር ይፈለግ የነበረው ወንድሟ በስደት ከነበረበት ኩዌት ተመልሶ ከቤተሰቧ ጋር ማክበሩም እጅግ እንዳስደሰታት ረህም አልሙሐመድ መናገሯን ዘኒው አረብ ዘግቧል። በአስከፊው አገዛዝ የሚታወሱ የቀድሞ የሶሪያ መሪ በሽር አልአሳድ እንደ ኢሮፓውያን አቆጣጠር በወረሃ ህዳር ላይ አማጽያኑ የሀገሪቱ ከተሞች በመቆጣጠራቸው ለሌሊቱ በአውሮፕላን ሀገሪቱን ለቆ መሸሻቸውን አይዘነጋም። ለ24 ዓመታት የቆየው የበሽር አልአሳድ መንግስት እንዳበቃለት አማጽያኑና ነዋሪዎቹ ወደ ኡሚያድ አደባባይ ወጥተው በደስታ ሲጨፍሩ ማደራቸው የሚታወስ ነው። ሩቢዮ አሜሪካና እስራኤል ላይ አነጣጥረዋል ባላቸው የአለም አቀፉ ፍርድ ቤት ዳኞች ላይ ማዕቀብ ጣሉ። የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሮቢዮ የዓለም አቀፉ የወንጀል ፍርድ ቤት አራት ዳኞች ያለ አግባብ እስራኤልና አሜሪካ ላይ በማነጣጠራቸው ማዕቀብ እንደሚጥሉባቸው አስታወቁ። ማዕቀቡ አለም አቀፉ ፍርድ ቤት ቤንያሚን ኔታንያሁን ጨምሮ የእስራኤል ከፍተኛ ባለስልጣናትን በቁጥጥር ስር እንዲውሉ ላወጣው የእስር ማዘዣና አሜሪካ በአፍጋኒስታን ጦርነት ፈጽመዋል ስለተባለው የጦር ወንጀል ምርመራ እንዲደረግ ማዘዙን ተከትሎ የሚጣለው። አለም አቀፉ ፍርድ ቤት ያሉት አራት ዳኞች ሁሉም ሴቶች ናቸው የዓለም አቀፍ ወንጀለኞች ፍርድ ቤት ዳኞች ኡጋንዳዊቷ ሶሎሚ ባሉንጊ ቦሳ፣ ሉዝዴል አከርመን ኢባኔዝ ካራንዛ ከፔሩ፣ ቤኒናዊ ታሪኒ አዴላዴ ሶፊ አላፒኒ ጋንሱ እንዲሁም የስሎቫኒያ ዜጋ የሆኑት ቤቲ ሆለር ናቸው። አይሲሲ በአሜሪካ የተላለፈው ውሳኔ በተመለከተ ማዕቀቡ ነፃነቱን በግልጽ የመጋፋት ሙከራ መሆኑን በመግለጽ በጽኑ እንደሚቃወም ባወጣው መግለጫ አስታውቋል። ቀበው ውሳኔው መሰረት ዳኞቹ በአሜሪካ ያላቸው ንብረቶችና ጥቅሞች በሙሉ ታግደው ለአሜሪካ ግምጃ ቤት እንዲገለጽ ያዛል። የእስራኤል የውጭ ጉዳይ ሚኒስትር ቤንያሚን ኔታንያሁ፣ የአሜሪካ የውጭ ጉዳይ መስሪያ ቤት ኃላፊ ሪቢዮንና ፕሬዚዳንት ዶናልድ ትራምፕ በፍርድ ቤት ላይ ማዕቀቡ በመጣላቸው አመስግነው ለእስራኤል መብት ቆማቸዋል ሲሉ አወድሰዋቸዋል። ሩቢዮ በመግለጫቸው ዳኞቹ በእስራኤል እና በአሜሪካ ላይ ያነጣጠረ ህገወጥና መሰረተ ቢስ ድርጊቶች ላይ አተኩረዋል ሲሉ ወንጅለዋቸዋል። እነዚህ አራት ግለሰቦች በአይሲሲ ህገ ወጥና መሰረተ ቢስ ድርጊቶች አሜሪካን ወይም የቅርብ አጋራቸው በሆነችው እስራኤል ላይ ያነጣጠሩ ናቸው ብለዋል። ሩቢዮ የአይሲሲን ፖለቲካዊ ሲሉ የገለጹት ሲሆን የአሜሪካና የአጋሮቿ ዜጎች ለመመርመር በሀሰት ውንጀላ ያልተገደበ ፍርድ ይጠቅማል ብለዋል። ይህ አደገኛ እርምጃና ስልጣንን ያላግባብ መጠቀም የዩናይትድ ስቴትስና የአጋሮቻችንን እስራኤልን ጨምሮ ለዋላዊነትና ብሔራዊ ደህንነትን ይጥሳል። የአይሲሲ በሰጠው ምላሽ ሙሉ በሙሉ ከሰራተኞቻቸው ጎን እንቆማለን እኛም ስራችንን ሳይስተጓጎል ይቀጥላል ሲል ገልጿል። ተጠያቂነት እንዲኖር በሚሰሩ ላይ ማነጣጠር በግጭት ውስጥ የሚገኙ ሰላማዊ ዜጎችን ለመርዳት ምንም አይፈይድም ሲል ፍርድ ቤቱ ተናግሯል። ከእነዚህ ማዕቀቦች የተጣሉት በተመረጡ ግለሰቦች ላይ ብቻ ሳይሆን ፍርድ ቤቱ በሚደግፉ ሁሉ ላይም ያነጣጠሩ ናቸው። እንዲሁም ጉዳያቸው ወደ ፍርድ ቤቱ በሚቀርቡ ሁሉም ንጹሃን ተጎጆች ላይ ያነጣጠረ ነው። አይሲሲ በዘር ማጥፋት በሰብአዊ ላይ በተፈጸሙ ወንጀሎችና በጦር ወንጀሎች ላይ ክስ የማቅረብ ስልጣን ያለው ዓለም አቀፉ ፍርድ ቤት ነው። ባለፈው ዓመት በጋዛ የጦር ወንጀል ፈጽመዋል በሚል ኔታንያሁና የእስራኤል የቀድሞ መከላከያ ሚኒስትር ዮአፍ ጋላንት ላይ የእስር ማዘዣ አውጥቷል። የሐማስ ወታደራዊ አዛዥ መሐመድ ደይፍ ላይም የእስር ማዘዣ አውጥቶ የነበረ ቢሆንም እስራኤል ባለፈው ዓመት ባደረገችው አየር ድብደባ መገደሉ ተረጋግጧል። ዳኞቹ በእስራኤል እና በሐማስ መካከል በተደረገው ጦርነት ሶስቱ ሰዎች በጦር ወንጀሎች እና በሰብአዊ ላይ ለተፈጸሙ ጥሰቶች የወንጀል ተጠያቂነት ያለባቸው ተጨባጭ ምክንያቶች እንዳሉ ተናግረዋል። እስራኤልም ሆነ ሐማስ ክሱን ውድቅ አድርገውታል። በየካቲት ወር ላይ ፕሬዚዳንት ትራምፕ በአይሲሲ ዋና አቃቢ ሕግ ካሪም ካን ላይ የኢኮኖሚ ማዕቀብ ጥለው ፍርድ ቤቱ ስልጣኑን ያላግባብ ተጠቅሟል ብለዋል በሐሙሱ የአሜሪካ ውጭ ጉዳይ ሚኒስትር መግለጫ ሁለቱ ዳኞች ቦሳ እና ኢባኔዝ ካራንዛ አይሲሲ በአፍጋኒስታን በሚገኙ የአሜሪካ ሰራተኞች ላይ ምርመራ እንዲያደርግ ፈቃድ ሰጥተዋል ብለዋል። ሌሎቹ ሁለት ዳኞች አላፒኒጋንሱ እና ሆህለር ለኔታንያሁ እና ጋላንት የእስር ማዘዣ እንዲወጣ ትእዛዝ ሰጥተዋል። እስራኤል በአረፋ በዓል ዋዜማ ደቡባዊ ቤሩትን በጦር አውሮፕላኖች ደበደበች። እስራኤል የህዝቦላ ሰው አልባ አውሮፕላን ምርት ላይ ያነጣጠረው ነው በማለት በሊባኖስ ዋና ከተማ ቤይሩት ደቡባዊ ዳርቻ ላይ ተደጋጋሚ አየር ድብዳባ ፈጸመች በኢድ አላድሃ ሀረፋ ዋዜማ ሐሙስ ምሽት ላይ። ሄዝቦላ በዋና ከተማው ይገኝባቸዋል በተባሉ አካባቢዎች በሚኖሩ ሰዎች በርካታ ህንፃዎች ላይ ለቀው እንዲወጡ ማስጠንቀቂያ መሰጠቱን ተከትሎ ጥቃቱ መፈጸሙ ተገልጿል። የእስራኤል መከላከያ ኃይል በኢራን አሸባሪዎች የሚደገፍ በሺዎች የሚቆጠሩ ሰው አልባ አውሮፕላኖች ድሮኖች፣ የሚያመርት የሄዝቦላ ክፍል ከምድር በታች መለየቱን አስታውቋል። ጥቃቱ የተከሰተው በእስራኤልና በታጣቂ ቡድን መካከል ላለፉት ስድስት ወራት የተኩስ አቁም ተደርሶ እያለ ነው። የሊባኖስ ጠቅላይ ሚኒስትር ድብደባውን በጽኑ አወግዛለሁ ብለዋል። ነዋፍ ሰላም በኤክስ ገጻቸው በአጋሩ ጽሁፍ በሀገራችን በደህንነት በመረጋጋቷና በኢኮኖሚ በተለይም በበዓላት ዋዜማ እና በቱሪስት መገኛ ሰሞን ላይ ስልታዊና ሆን ተብሎ የተደረገ ጥቃት እንደሆነ ቆጥረዋለሁ ብለዋል። እስራኤል ነዋሪዎች ህንጻዎቹን ለቀው እንዲወጡ ማዘዟን ተከትሎ በሺዎች የሚቆጠሩ ሰዎች ተጨናንቀው አካባቢውን በተዘጉ መንገዶች መካከል ሲሸሹ ታይተዋል። ከዚያም በእስራኤል አየር ኃይል ከተፈጸመ ጥቃት የተነሳ የአካባቢው ሰማይ በጭስ ተሸፍኖ ታይቷል። የሊባኖስ ፕሬዚዳንት ጆሴፍ አውን ጥቃቱን የተቀደሰ ሃይማኖታዊ በዓል በሚከበርበት ዋዜማ ላይ የተፈጸመ ሆን ተብሎ ዓለም አቀፍ ስምምነት የጣሰ ሲሉ አጉዘውታል። እስራኤል ጦር ሄዝቦላ ሰው አልባ አውሮፕላኖችን በስፋት መጠቀሙ በእስራኤል ላይ ለሚያካሄደው ጥቃት ዋና ማዕከል መሆኑን ገልጾ ድርጊቱ በእስራኤል እና በሊባኖስ መካከል ያለውን መግባባት በግልጽ መጣስ ነው ብሏል። እስካሁን ከሄዝቦላ የተሰጠ አስተያየት የለም። የአየር ጥቃቱ ከመፈጸሙ ከአንድ ሰዓት በፊት የእስራኤል ወታደራዊ ቃል አቀባይ በአረበኛ ነዋሪዎች አካባቢውን ለቀው እንዲወጡ ማስጠንቀቂያ ሰጥቷል። በማህበራዊ ድረ ገጽ ላይ የተወሰኑ ህንፃዎችን የሚያሳይ ካርታ በመለጠፍ በሄዝቦላ ንብረትነት የተያዘ መሰረተ ልማት አጠገብ ናቸው ብሏል። ከጋዛ ጦርነት በፊት በኢራን የሚደገፈው የሄዝቦላ ቡድንና እስራኤል ከአንድ ዓመት በላይ ጦርነት ውስጥ የቆዩ ሲሆን እስራኤል ከፍተኛ የቦንብ ጥቃት በመፈጸም እና የደቡባዊ ሊባኖስን የመሬት መውረሯን ግጭቱ ተጠናቋል። ጥቃቱ በርካታ ሰላማዊ ዜጎችን ጨምሮ በሊባኖስ ወደ አራት ሺህ የሚጠጉ ሰዎችን ህይወት የቀጠፈ ሲሆን ከአንድ ነጥብ ሁለት ሚሊዮን በላይ ነዋሪዎች ከቀያቸው አፈናቅሏል። እስራኤል የተባበሩ መንግስታት የሰላም አስከባሪ ተልዕኮ ከድንበር አካባቢ ያለውን ጥቃት ማስቆም አልቻለም በሚል በድንበር አቅራቢያ የሚገኙ የህዝብ ሁላ ተቃዋሚዎችን ለማፍረስ ወታደራዊ የጣልቃ ገብነት አስፈላጊ መሆኑን ገልጻለች። አላማውም በቡድኑ ጥቃት ምክንያት በሀገሪቱ ሰሜናዊ ክፍል የተፈናቀሉ 60 ሺ የሚጠጉ ነዋሪዎችን ወደ ቀድሞ መኖሪያቸው እንዲመለሱ ማድረግ መሆኑን ስትገልጽ ቆይታለች። በህዳር ወር መገባደጃ ላይ ሄዝቦላ ባልተሳተፈበት በእስራኤል እና በሊባኖስ መካከል የተኩስ አቁም የተደረሰ ሲሆን የሊባኖስ ጦር ደቡባዊ ሊባኖስ እንዲቆጣጠር በስምምነት ተደርሷል። ስምምነቱ በተጨማሪ እስራኤልም ሆነች ሊባኖስ የገቡትን ቃል ከዓለም አቀፉ ሕግ ጋር በተመጣጠነ መኩል ራሳቸውን የመከላከል መብታቸውን ከመጠቀም አያግድም ብሏል። እስራኤል በሊባኖስ ከሄዝቦላ ጋር ግንኙነት አላቸው ባለቻቸው ኢላማዎች ላይ ከወራት በፊት የአየር ድብደባ ፈጽማለች። የሰሜን ኮሪያ ውጭ ጉዳይ ሚኒስትር ለኢትዮጵያ አቻቸው ደብዳቤ ላኩ። የውጭ ጉዳይ ሚኒስተር ቾን ሶይሁይ የጻፉት ደብዳቤ በሁለት ሀገራት መካከል ዲፕሎማሲያዊ ግንኙነት የተመሰረተበትን አምሳኛ ዓመት የሚመለከት መሆኑን ቮይስ ኦፍ ኮሪያ ዘግቧል። ግንኙነቱ ይህንን ዓመት በማስቆጠሩ ደስታቸውን ለውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ገልጸው ወደፊት የሀገሪቱ ግንኙነት የበለጠ ይተናቀራል የሚል ተስፋ እንዳላቸው ማስታወቃቸው ዘገባ አስረድቷል። እንደ ዘገባው ዶክተር ጌዲዮን በበኩላቸው ለዚህ በሰጡት መልስ በሁለቱ ሀገራት መካከል ያለውን ግንኙነት የላቀ ደረጃ ለማድረስ ጥረት እንደሚያደርጉ ቃል ገብተዋል። ፕሬዚዳንት ትራምፕ በሃርቫርድ ዩኒቨርሲቲ ላይ ያወጡትን ህግ ፍርድ ቤት እገዳ ጣለበት። የፌዴራል ፍርድ ቤት ፕሬዚዳንቱ ያወጡትን ይህ ህግ ተጨማሪ ምርመራ እስከሚደረግበት ድረስ ተግባራዊ እንዳይሆን የሚል ትእዛዝ መያዙን ቺካጎ ትሪቢዩን ዘግቧል። ትራምፕ በዩኒቨርሲቲው ላይ ያወጡትን ሕግ ተከትሎ ክስ ያቀረበው ራሱ ዩኒቨርሲቲው ሲሆን በክሱ ላይ በርካታ ተማሪዎች እንደሚጎዱ አስታውቆ ነበር። በአሁኑ ወቅት ከሺህ በላይ የውጭ ሀገር ዜግነት ያላቸው ተማሪዎች በሃርባርድ እንደሚገኙ ገልጾ፣ ሌሎች ዩኒቨርሲቲውን ለመልቀቅ የሚጠባበቁ በርካቶች እንዳሉ መጥቀሱን ዘገባ አስረድቷል። ፍርድ ቤቱ ክሱን ከተመለከተ በኋላ በሃይታውስ በኩል ያለውን ሀሳብ እንዲሰማና ከሳሹም ያቀረበውን አቤቱታ በጁሪ እንዲመረምር በሚል የፕሬዚዳንቱ ትእዛዝ ለጊዜው እንዳይፈጸም ትእዛዝ መስጠቱን አስታውቋል። የትራምፕ ውሳኔ እንዳሳሰበው የአፍሪካ ህብረት ኮሚሽን ገለጸ። ኮሚሽኑ ዛሬ ባወጣው መግለጫ የአሜሪካ መንግስት አንዳንድ የአፍሪካ ሀገራትን ጨምሮ በተወሰኑ ሀገራት ላይ የጉዞ ማዕቀብ መጣሉን በተመለከተ የተሰማውን ገልጿል። በመግለጫው ሁሉም ሀገራት ድንበራቸውን የመጠበቅና የዜጎቻቸውን ደህንነት የማስጠበቅ መብት እንዳላቸው እንረዳለን ያለው የአፍሪካ ህብረት ይሁንና አሜሪካ ይህንን መብቷን ተግባራዊ ስታደርግ ሚዛናዊ በሆነ በማስረጃ በተደገፈና የአፍሪካንና አሜሪካን የረጅም ጊዜ ግንኙነት ከግምት ውስጥ ባስገባ መልኩ መሆኑን እንደሚገባት አስረድቷል። እንዲህ ያሉ እርምጃዎች በህዝብ ለህዝብ ግንኙነት በንግድ ትስስርና በዲፕሎማሲያዊ ግንኙነት ላይ ተጽዕኖ ሊያሳድር ይችላል በሚል ሀሳብ እንዳደረበት አስታውቋል። አፍሪካ እና አሜሪካ በሰላም በብልጽግና፣ በትብብር ረገድ ተመሳሳይነት ፍላጎት እንዳላቸውም አውስተዋል። በመሆኑም የአሜሪካ መንግስት የጉዞ ማዕቀብ በጣለባቸው ሀገራት ላይ የተሻለና ገንቢ የሆነ ግንኙነት እንዲኖረው ውሳኔ መለስ ብሎ እንዲያጤን ጥሪ አቅርበዋል። በአሜሪካ መንግስት የጉዞ እገዳ የተጣለባቸው የአፍሪካ ሀገራት ውስጥ ኤርትራ፣ ቻድ፣ ዲሞክራቲክ ኮንጎ፣ ሊቢያ፣ ሶማሊያ እና ሱዳን መሆናቸውን መዘገባቸው ይታወሳል። በዩናይትድ ስቴትስ በካናዳ እና አውሮፓ የሚኖሩ በፒኤችዲ ደረጃ ያሉ የኦሮሞ ምሁራን ኤርትራውያን ፕሬዚዳንት ኢሳያስ አፈወርቂ አሮሞማ መልእክት በማውገዝ ደብዳቤ ጽፈውላቸዋል። በግንቦት 24 ቀን 2025 የኤርትራ 34ኛው የነጻነት በዓል ላይ ባደረጉት ንግግር በኦሮሞ ማንነት ላይ ያደረሱትን የተቆጠበ ጥቃት በማያሻማ መልኩ ለማውገዝ እኛ በስም የፈረም ነው የኦሮሞ ምሁራንና ባለሙያዎች ይህንን ደብዳቤ እንጽፉልዎታለን። የኢትዮጵያ ብልጽግና ፓርቲ ላይ ያነጣጠረ የሚመስለው ይህ ንግግ ንግግር በኦሮሞ ማንነት ላይ ግልጽ እና ከባድ ጥቃት ፈጽሟል። የእርስዎ ንግግር ከፍተኛ ቅሬታን የፈጠረና ኤርትራ በሕዝባችን ዘንድ የነበራትን አዎንታዊ አመለካከቶችንና አስተያየቶችን አበላሽቷል። የኤርትራ ፖለቲካዊ ከቅርብ ዓመታት ወዲህ ተያዘው ጤናማ ያልሆነ አካሄድ መሰረት የካቲት 28 ቀን 2020 የመጀመሪያው ደብዳቤያችንን ጽፈንላችሁ ነበር። በዚህም መንግስቱ በሁለቱም በኩል ያሉትን ህዝቦች ከሚጎዱ ግልጽ ጣልቃ ገብነት እርምጃዎች እንዲቆጠቡ ጠይቀን ነበር። እንደውም የኤርትራ ፖለቲካዊ በኦሮሞ ትግል ላይ ብቻ ሳይሆን በኦሮሞ ማንነት ላይም የበለጠ ጠላትነት እየፈጠረ እያየን ነው። ሰሞንኛው ንግግሮውንም በኦሮሞ ህዝቡ ላይ ያነጣጠረ ተንኳሽ መልእክት አድርገን ወስደነዋል ብለዋል። ሶስት ቻይናውያንን ጨምሮ በርካታ ሰዎች በዛሬው ዕለት ከፋብሪካ ውስጥ ታግተው ተወሰዱ። የህገታ ወንጀል ከእለት ወደ እለት እየጨመረ እንደሚገኝ መረጃው ቢያሳዩም በመንግስት አካላት ደግሞ የሀገሪቱ የፀጥታ ሁኔታ እጅግ እየተሻሻለ እንደሚገኝ ይገለጻል። የህገታ ወንጀል በከፍተኛ ደረጃ ከተንሰራፋባቸው ክልሎች አንዱ ኦሮሚያ ነው። ዛሬ ከክልሉ የደረሰ መረጃ ይህንን ያጠናክራል። ዛሬ ግንቦት 29 ቀን 2017 ዓ ም ከጠዋቱ ሁለት ሰዓት ገደማ ከጫንጮ ከተማ 8 ኪሎ ሜትር ርቀት ላይ ወደ ደርባ ሲሚንቶ መሄጃ ሙሉ መገንጠያ ሳይደርስ የሚገኘው ሰዮ ሃይላንድ ፋብሪካ ውስጥ ያሉ በርካታ ሰራተኞች መታገታቸውን መሰረት ሚዲያ አረጋግጧል። ሶስት ቻይናውያን ጨምሮ በርካታ ኢትዮጵያውያን ሰራተኞች መታገታቸውን የሰማን ሲሆን አጋቾቹም የኦሮሞ ነጻነት ሰራዊት ወይም መንግስት ኦነግ ሸኔ የሚላቸውን እንደሆኑ የአካባቢው ምንጮች ጠቁመውናል። ይህ ሁሉ ሲሆን የኦሮሞ ልዩ ኃይል አልታዘዝንም በማለት ከሩቅ ሲያዩ ነበር ያሉት ምንጮች፣ ድርጊቱን በርካታ የአካባቢው ሰው እንዳስደነገጠና እንዳሳዘነ ተናግረዋል። ደርባ አካባቢ ደርሶ የመጣና ድርጊቱን በአይኑ ያየ አንድ ግለሰብ በአጠቃላይ ቁጥራቸው እስከ 18 የሚደርሱ ሰዎች ታግተው ተወስደዋል ብሎ ለሚዲያችን ተናግረዋል። በሌላ ተመሳሳይ ዜና በዛሬው ዕለት ከጧቱ 12 ሰዓት ጀምሮ የኦሮሞ ነጻነት ሰራዊት ታጣቂዎች በመተከል ዞል ቡለን ወረዳ እና በርበር ቀበሌ በከፈቱት ተኩስ ከ12 በላይ ሰዎች እንደተገደሉ የአካባቢ ምንጮች ተጫዋቾች ተናግረዋል። ንጹዋ ሲገደሉ ከፍተኛ አካልና የንብረት ውድመት መድረሱን በተጨማሪ ታውቋል። የኢትዮጵያ ፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል ደመናሽ ገብረ ሚካኤል ሰው ወደፈለገበት ቦታ መንቀሳቀስ የሚችልበትን ሁኔታ ተፈጥሯል ብለው ከሰሞኑ መናገራቸውን ብዙዎቹን አነጋግሮ ነበር። ኮሚሽነር ጀነራሉ ኮሚሽነር ጀነራሉ ወቅታዊ ጉዳዮችን በማስመልከት በሰጡት ማብራሪያ ከእገታ ጋር በተያያዘ ሕዝቡ ስጋት ውስጥ የከተተውን ሁኔታ ለመቀየር ከሀገር መከላከያ ሰራዊት ከደህንነት ተቋማትና ከክልሎች ጋር በማቀናጀት በስፋት ተሰርቷል ብለው ነበር። በገጠርና በከተማ አካባቢ ዜጎችን በማገት ከቤተሰቦቻቸው ስልክ በመደወል ጨምሮ በተለያየ መንገድ ገንዘብ የሚጠይቁበትና የሚወስዱበት ሁኔታ ተፈጥሮ እንደነበር አስታውሰው በተሰራው የተቀናጀ ኦፕሬሽን እገታውን ማስቀረት ተችሏል ብለዋል። ይህንን ሁኔታ ለማስቀረት በተሰሩ ኦፕሬሽን በእገታው ተግባር ይሳተፉ የነበሩ አካላትን በቁጥጥር ስር በመዋል ምርመራ እየተጠራባቸው እንደሆነም ጠቁመው ነበር። ቻይና ቆሼን ወደ ንጹህ አረንጓዴ ስፍራ ለመቀየር እየሰራ ነው ብላለች። የቻይና ኢንተርፕራይዞች ከኢትዮጵያ ጋራ በጋራ በመሆን የአዲስ አበባ ቆሻሻ ማጠራቀሚያ ቆሼን ወደ ንጹህና አረንጓዴ ስፍራ ለመቀየር እየሰሩ መሆኑ ተገለጸ። ቦታው በመቶ ሺዎች ለሚቆጠሩ የአዲስ አበባ ነዋሪዎች የጤና ስጋት ሆኖ መቀጠሉን በኢትዮጵያ የቻይና ኤምባሲ አስታውቋል። በመጋቢት 2009 ዓ.ም በኢትዮጵያ ትልቁ የቆሻሻ ማጠራቀሚያ ተደርምሶ ከመቶዎች በላይ ሰዎች መሞታቸው ይታወሳል። የማህበራዊ ሚዲያ በጎ ተጽዕኖ ፈጣሪዎች ባለሙያዎች የቅን ልቦች በጎ አድራጎት ከአፋር ብሔራዊ ክልላዊ መንግስት የአደጋ ስጋትና ስራ አመራር ኮሚሽን ጋር በመተባበር በአፋር ክልል በአዋሽ አካባቢ በደረሰ ርዕደ መሬት ለተፈናቀሉ ወገኖች ግንቦት 2017 ዓ ም ድጋፍ አደረጉ። ከረደ መሬቱ ችግር ጋር ተያይዞ ከሚኖሩበት ቤት ተፈናቅለው በአዋሽ አርባ አካባቢ በጊዜያ መጠለያ ለሚገኙ ከ10500 በላይ ተፈናቃይ ወገኖች የዱቄትና የምግብ ዘይት በአካል ተገኝተው አስረክበዋል። በእርዳታ ማሰባሰብ ስራ ላይ የተሳተፉት ማህበራዊ ገጾች መካከል በቲክቶክ በሀቢባ መማር ሳራ 191፣ ሳራ አልሃበሽ፣ የበጎ አድራጎት ድርጅት የቅልቦች የበጎ አድራጎት ድርጅት በሱ ፍቃድ አማራ፣ አክሊሉ ተስፋዬና በቀጥታ ስርጭት እንዲሁም በፌስቡክ ድሬት ዩብ፣ ጌጡ ተመስገን፣ ፋስት መረጃ፣ ሰበር ዜና፣ ዜና 24 መረጃ ቲዩብ፣ ፊደል ፖስት፣ ሆል ዴይሊ ና ሌሎች ናቸው። አቶ አብዲ አሊ የአፋር ክልል የዞን ሶስት ዋና አስተዳዳሪ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ለ1500 አባወራዎች የምግብ እህል ድጋፍ ከማድረጋቸው በተጨማሪ ለአፋር ህዝብ ያላቸው ወገናዊነት በአካል ጭምር መጥተው መግለጻቸውን እጅግ እንዳስደሰታቸው በመግለጽ በክልሉ መንግስት ስም ምስጋና አቅርበዋል። ካለፈው መስከረም ወር ጀምሮ የተከሰተው ረደ መሬት ከባድ እንደነበረና ከ53 ሺ በላይ ሰዎች መፈናቀሉን ከ5 ሺ በላይ ህጻናት ትምህርት አስተጓጉሎ እንደነበረ ያስታወሱት አቶ አብዴ የክልሉ መንግስት ከፌዴራል አደጋ መከላከል እና ከሌሎች አጋር አካላት ጋር ባደረገው ቅንጅታዊ እንቅስቃሴ ችግሩን መቋቋም መቻሉን ህጻናትም ወደ ትምህርት ገበታቸው መመለሳቸውን አውስተዋል። ተረጂዎችን በዘላቂነት ለማቋቋም ስራዎች እየተከናወኑ መሆናቸውን ገልጸው ነዋሪው ወደ ቀድሞው ይዞታ ለመመለስ ወይንም ሌላ ቦታ ለማዘጋጀት ጥናት እየተከናወነ ነው ብለዋል። ተፈናቃዮቹ አስፈላጊውን ግብዓት እየቀረበ ነው ብለዋል። ይህንን መርሃ ግብር በበላይነት ያስተባበረው የቅን ልቦች የበጎ አድራጎት ድርጅት ማህበራዊ ሚዲያ ለበጎ ስራ እንጠቀም በሚል መሪ ቃል በረደ መሬት አደጋ ከቤት ንብረታቸው ለተፈናቀሉ ወገኖች በተደረገ የእርዳታ ማሰባሰብ ስራ የተሳተፉትን ሶሻል ሚዲያ ተቋማትን ድሬ ትዩብ፣ ጌጦ ተመስገን፣ ፋስት መረጃ፣ ሰበር ዜና፣ ዜና 24፣ መረጃ ትዩብ፣ ሶል ዴይሊ፣ ፊደል ፖስት እንዲሁም በላይቭ የእርዳታ ማሰባሰብ አድጋሚ ስራ የተሳተፉ በቲክቶክ ሀቢባ፣ መማር፣ ሳራ አንድ ሳራ አልሀበሽ በእሱ ፈቃድ አማረ ድጋፉን በማስጀመር አርያ የሆነው ሰክሰስ የበጎ አድራጎት ድርጅት እንዲሁም የመጀመሪያውን መግለጫ ሲሰጥ አዳራሽና መስተንግዶ ስፖንሰር ያደረገው ሳውት ጌት ሆቴል የድሆሎጂ እና ፉል ውሃዎች የእርዳታ አስተባባሪ ቡድኖች አባላትን ተቀብሎ በማስተናገድ አጋርነቱን በማሳየቱ የቅልቦች የበጎ አድራጎት ድርጅት ምስጋናውን ገልጿል። ከምንም ሀሳቡን ከማመንጨት ጀምሮ በአስተባባሪነት ደከመ የሰለቸኝ ሳይሉ የሰሩ ቤቴልሄም ለገሰ፣ ፍሬው አበበ፣ ተስፋዬ ስንሻው፣ መናፍሳት የድሮስ ካሳ፣ አክሌዱ ተስፋዬን እናመሰግናለን ብለዋል። 12 ሚሊዮን ዶላር የሚያወጡ የዩኤስ አይዲ ኮንዶሞች ና የወሊድ መከላከያ ክኒኖች ሊቃጠሉ ነው። ሮይተርስ እንደ ዘገባው ለደ ሀገራት ተብለው የተዘጋጁ ቁጥራቸው ከፍተኛ የሆኑ ኮንዶሞች፣ የወሊድ መከላከያ ክኒኖች ና በማሕፀን ውስጥ የሚቀበሩ እርግዝና መከላከያዎች በዩኤስ አይዲ መጋዘን ውስጥ ይገኛሉ። በብራሰልስ እና ዱባይ በሚገኙ መጋዘኖች ውስጥ ያሉት እነዚህ እቃዎች ወደ 12 ሚሊዮን ዶላር የሚያወጡ መሆናቸውን አንድ የቀድሞው የአሜሪካ ባለስልጣን ተናግረዋል። የትራምፕ አስተዳደር የውጭ እርዳታን ማቆሙ ተከትሎ እነዚህ አስፈላጊ ቁሳቁሶች ከመጋዘን አውጥቶ ማከፋፈል እንዳልተቻለ ና እኚህ ባለስልጣን ገልጸዋል። አሁን እነዚህ ኮንዶሞች ና የወሊድ መከላከያዎች በመጋዘን ውስጥ እየበሰበሱ መሆኑን እንዲቃጠሉ መባሉን ዘገባው አስታውቋል።